አረብኛ መጽሐፍ ቅዱስን አስገምጭና አረብ ክርስቲያን ጌታ ሲቀበል ወይም የግብፅ ኦርቶዶክሶች ማን ብሎ የሚጠሩት? እግዚአብሔር በእንግሊሽ ጋድ ነው። ማን ብሎ የሚጠሩት በቋንቋቸው በቋንቋቸው ምን ይባላል? እግዚአብሔር በቋንቋቸው ነው የሚጠሩ፣ አላህ ብሎ የሚጠራው። ኦኬ ክርስቲያኖቹ አላህ ብሎ ነው የሚጠሩት። አረብ ክርስቲያን በሆነ ኔም አረብ በሆነ ቋንቋ አላህ ብዬ ነው የምጠራው። አይደለም ክርስቲያኖች ስለጠሩትም አይደለም። ሪሰርች ማድረግ ጀመርኩ። ሄጄ ሰርች አደረኩ። ዲቴይል ገብቼ ብዙ ሰርች ማድረግ ያ ቱሎች አሉ። ባይ ዘ ዌይ አላህ የሚለው ቋንቋ ፕሪ ኢስላሚክ ጥንታዊ አረቦች በመካና መዲና አካባቢ ኖሩ የነበሩ አይሁዳውያንና ክርስቲያኖች አምልኮተ እግዚአብሔር የነበራቸው እግዚአብሔርን አላህ ብሎ ነበር የሚጠሩት። ከእስልምና ከነቢዩ መሐመድ በፊት በመካ ይኖሩ የነበሩት አላህ ብሎ ነው የሚጠሩት። ነቢዩ መሐመድ ሲመጡ ያንኑ ስም ነው አዳፕት አድርጎ የያዙት። አላህ የሚለው ሴማዊ ቋንቋ ከአራማይክ ባክግራውንድ የመጣ ነው። ኢላህ ከሚለው ኤሎሂ ኤል ከሚለው ጋር ተመሳሳይ ነው። የአክሰንት ልዩነት ነው። አላህና ኤሎሂ ኢላህ ከሚል ነው የመጣ። ሮቱ ኤል፣ ኢላህ፣ ኤሎሂ፣ አላህ ትንሽ አክሰንት። ሁለቱም ሴማዊ ቋንቋ ነው። ልክ አሁን ለምሳሌ በትግርኛ የሚባል ለምሳሌ አባት ቢሉ አቦ፣ አባት ግን ሁለቱም ሩቱ አንድ ነው። ትንሽ ለየት ይላል አይደለም። ልክ በዛ መልኩ በዛ መጠን የሂብሩ ቋንቋ ተናጋሪ ሴማውያን፣ እስራኤላውያን እና ሴማውያን አረቦች ሩቱ አንድ ነው። ትንሽ ይጠመም ይላል ሲጠራ። ስለዚህ አላህ የሚለው ጥንታዊ ክርስቲያኖችና ጥንታዊ አይሁዳውያን በአረብ ሀገር ይኖሩ የነበሩት አረብኛ ቋንቋ የሚያወሩት ጥንታዊ አራማይክ ባይ ዘ ወይ አረብኛ ጽሁፍ የመጣው ከአራማይክ ነው የመጣው አረብኛ ጽሁፍ ኦሪጂኑ አረብኛ አይደለም ከአራማይክ የመጣ ነው። ያኔ የአረብ ስልጣኔ የአራማይክ ስልጣኔ ነው። ሰው ልልሽ የፈለግኩት አላህ ያንን አንተ የእነሱ ቋንቋ ስለሆነ መጽሐፍ ቅዱሳዊ እንኳን አይደለም ኤሎሂ ነው ይዘ አላህ ማለት ኤሎሂ ማለት ነው። ክርስቲያኖች ል ክርስቲያኖች እና ሌላው እምነት አጥር አለ አይደለም፣ ገደብ አለ። ያንን አጥር አፈራርሰህ በምትናገር ሰዓት ላይ አንተ የክርስቲያን ሰባኪ ነህ። አላማ የማፍረስ ነው። የክርስቲያን ለምን ምታፈርሰው? የማፈርሰው የክርስቲያን ማለት የክርስቲያን ሰባኪ ነህ አይደለ? እንደውም ማዕረግ ሁሉ እየሰጡ የእነሱን ማዕረግ ሁሉ እየሰጡ እንደዛ እስከ ማለት ድረስ ደርሰዋል። እና ኮንፊውዝድ ማድረግ አይሆንም ማለት መሰረትህ፣ መሰረት አንተ የክርስቲያኖች አስተማሪ እስከሆንክ ድረስ ለክርስቲያኖች እስከሆነ ድረስ የምትሰብከው ካንተ ሰምተው እንዲቀበሉ ለማድረግ እንደዚህ አይነት ነገሮችን በምትደረድር ሰዓት ትንሽ አላማያ ነው የምታደርጋቸው አይመስልም ወይስ፣ ሆነ ብለ ነው ኮንፊዝድ የምታደርገው? ደስ ይል አስቶዬ፣ እንዲህ ነው ጉዳዩ። ለምሳሌ እዚህ ጋ ብቻ አላ ጋ ብቻ አለም፣ እኔ አረብ ክርስቲያን በሆን እኳ አልኩሽ፣ አረብኛ መጽሐፍ ቅዱስ በአነብ አላ፣ ግን አረብ አደለህም። በጣም አሪፍ እግዚአብሔር ብዬ ነው እኳ ሁኑ ማውራው፣ ለሙስሊሞች ሳውራ ግን፣ ከሙስሊሞች ጋር ድቤት በማድረግበት ሰዓት ነው ሆኔ አላህን አመልካለሁ። አላህ አምላኬ ነው። አላህ የጌታችን የኢየሱስ ክርስቶስ አባት ነው እኮ እንደሱ በማለታቸው ቺት የምታደርገው አይመስላቸውም ሙስሊሞቹ። መቼ እንደዛ ተረዱኝ። እንደውም ደስ ነው የሚላቸው። እንደዛ አስተራ እነሱ ነው ወደኛ መቼ ነው የምትመጣልን እያሉ አሉ። የጽፎች አሉ እና ያሉት እና በዛ ልክ እንደዛ እስኪያምኑ ድረስ እመጣለሁ ማድረግ ኢየሱስን እጄ እመጣለሁ። ትክክል ይመስላል። ግን ያው ኢየሱስን እጄ ሄዳለሁ። ኢየሱስን ትረና አይበሉኝ እንዴ ሰላም የሚሰፍ ነው። ሁሉም አጥሩን ይዞ ገባ። ሁሉም የራሱን መሰረት ይዞ መቀጠል ነው ያለበት። በሰላም ተከባብሮ ተዋዶ ገባህ። ኢየሱስ ጋና ኢየሱስ ጋና ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ታውቂያለሽ። ለሙስሊሞች አላህ አይወልድም አይወለድም የሚለው ስብከታቸው ሁሌ ሲያገኙ ነው የሚነግሩ ነው። ይሄንን ለክርስቲያኖች አሉ የእግዚአብሔር ልጅ የሚለው ነገር በጣም ነው የሚዘገን ናቸው እውነት ለመናገር እንዲያውም እኔ ለክርስቲያን ማህበረሰብ ትልቅ ፌቨር ትልቅ ውለታ ውያ አለው ምን አድርገህ አላህ የወለደም አይወለድም የሚለው እኔ ሙስሊም ሀገር ነው ተወልጄ ያደግኩት ሲጀምር እኔ የባሌ ልጅ ነኝ ከሙስሊሞች ጋር ያደግኩት ሲጀመር ምንም እንኳን የተቀላቀለ ነገር ባይኖረንም ከነሱ ጋር ከነሱ ጋር ያደግኩት በአጠቃላይ ስለዚህ ስለ ሙስሊምም አውቃለሁ በየጠዋቱ በየማታው የአዛን ድምፅ እየሰማሁ ነው ያደግኩት ከድሮ ጀምሮ ሰው ነው ስለ ሙስሊም በጣም ነው የማውቀው አላህ አይወልድም አይወለድም። የሚለውን በልጅነቴ ሙስሊሞች እንደዛ እያሉን ነው እናንተ እግዚአብሔር ወለደ የምትሉት ወል ቁጭ ብዬ አሰብኩ። አዎ እግዚአብሔር አይወልድም አይወለድም፣ አዎ አላህ አይወልድም አይወለድም። ትክክል ተስማምቻለሁ አልኳቸው። ደስ አላቸው። በብዙ ሙስሊሞችን ማለት ነው። ያው ሁሌ ነው የምለው። እንዴት በስተይቅኝ አብራርቻለሁ። አዎ እነሱ የመሰላቸው ሚስታጎ ተወለደ ከማህፀን ማውጣት፣ ይህንን ነው የሚዘገናቸው። አይደለም ትክክል። እግዚአብሔር ሚስታጎ ተወለደ አንልም እኛም። ከማፀን አወጣ ብለን አይደለም። ከማህፀን ስለመውጣት አይደለም መወለድ የምንለው መወለድ የሚለው መጀመሪያ መግባባት አለብን። እናንተ በምትሉት አቅጣጫ አዎ አምላካችን እግዚአብሔር አይወልድም አይወለድም፣ እነሱ በሚሉት አቅጣጫ ትክክል ናቸው ማለት ነው። እኔ ነኝ የተስማማቱ አንቻለች ነው። ነገር ግን የእግዚአብሔር ልጅ ነን እግዚአብሔር ወልዶ ነው ልጆች ሆን ነው የሚለውን ደግሞ አምናለሁ። በአንድ ፊት እኔ እውነት ለመናገር ማለት ነው ኃይሉ ዮሐንስ አሁን አንተ የምታነሳቸው ሀሳቦች ደስ እያለኝ አደለም የምሰማህ እና እኔ እንደው በቃ ሰውነት የውላም በጣም እየጋለብኝ ማለት ነው። ምክንያቱም ኦ ማይ ጋድ ማለት ለእኔ እንደዚህ አይነት ሀሳቦችን ዝም ብሎ በድፍረት ገባ ለነሱ ጆሮ የሚያስደስት አይነት ነገር የምታወራ ነው የሚመስለኝ። ማንኛውም ሀሳብ የሆነ ተነስተ እኮ ኮንክሉዥን ሰርተለት ብዙዎች አዲስ ሃይማኖት ራሱ የሚፈጥሩት በእንደዚህ አይነት የተለየ ሀሳብን በተለይ አገላለጽ የመግለጽ ችሎታ አለን በሚሉ ሰዎች ነው ተነስቶ የሚፈጠር ያለው። ሶ እንደ ኢትዮጵያዊ ይሄ ነገር ይጠቅማል ብለህ ነው ወይ የምታስበው? እንደ አንድ ክርስቲያን ከያዝከው መሰረት አንጻር ማለት ነው፣ እንደዚህ የተለያዩ ሀሳቦችን እየቀላቀሉ ማስረዳቱ ጥቅም አለው ብለህ ነው ወይ የምታስበው አንተ? ማለት አዎ ብዙ ጥቅም አለው። ብዙ ሙስሊሞች ወንጌል ከን እየሰሙ ነው። ብዙ ሙስሊም ወዳጆች አትርፍ ያለው ደግሞም ይወዱኛል በጣም፣ ለምን እንደሆነ በማላውቀው መልኩ እንዴት ጆሮቸው እንደስ የሚል ነ ኦርቶዶክስ ቸር ሚወደ እያሳሰ እያመቻቸው አይደለም። አንተ በምታወራበት ልክ እኔ ጆሮን ከፍቼ መስማት፣ አሁን ለምሳሌ እኔ እራሴ እያቃተኝ ነው ማለት ነው ገባል ሌላ አይነት የትርክ አጀንዳ ስለሚሆን ማለት ነው። ስለዚህ አንተ ሁል ጊዜ የምታወራው ነገር ነው፣ የራስህ መድረክ አለህ? በዛ ላይ በደንብ ዲቴሉን ታወረዋል። ፈሪ ሆነሻል ይ ዘ በዘመት ይሻላል። ትንሽ ፈሪ መሆን መፍራት እግዚአብሔር እፈራለሁ። ግን ገባ አይደለ፣ ወፍ እንዳገሯ አትጫዋለች። እኔ ያላልኩት ነገር ነው አለች ተብሎ እንደዚህ ገኖ ሌላ አይነት ታሪክ የሚፈጥርብኝ ግን እንዳንተ አንተ አሁን ይህንን መስመር ነው የያዝከው፣ መስመር ይህን መስመር ነው ግን፣ ዋሬቨር ማለት ነው ለወንጌል አማኞች። አሁን አንተ የወንጌል አማኞች አስተማሪ ነህ አይደለ የወንጌል አማኞች በጣም ከአንተ ሁልጊዜ የሀሰት አስተማሪ ነው የስህተት አስተማሪ ነው እያሉ እየራቁ ቢሄዱ ቁጥር ወይ ደግሞ በጣም አንተን እየተቃወሙ በመጡ ቁጥር ምቾት ይሰጥሃል? እነዛ ሰዎች እነሱን ለማስደሰት ብለህ ነው የምታወራው የሚሉ ሰዎች ሙሉ በሙሉ ይቀበሉኛል ብለህ ነው የምታስበው? እንደዚሁ ነው የምትቀጥለው? እኔ ሙስሊሞችን ሶሻል ሚዲያም ሆነ በኢቢኤስ ቴሌቪዥን ላይ አስተላልፋለሁ። ሙስሊሞችን በወንጌል የደረስኩትን ያህልና አፕሮች ያረግኳቸውን ያህል እነሱ ካደረጓቸው መጥላት ማግለል መብታቸው ነው። እኔ ሙስሊም ኢየሱስ ክርስቶስ ነብይ ይላል እኔም ነብይ ነው ይላል። ከነንትኑ አንጻር ነው እኔ እያወራሁልህ ያለሁት። የወንጌል አማኞችን ማለት ነው እያስከፉ መቀጠል። አሁን ከዚህ ከሌላ ሃይማኖት አንጻር አይደለም የምልህ የተለያዩ አስተምሮች ላይ ወንጌል አማኞች አንተ ሙሉ በሙሉ ይቀበሉኛል ብለህ ታስባለህ? ሁልጊዜ የሚቃወሙት ትክክልነት የላቸውም። የሚቃወሙት እኔን ትምህርቴን እና እኔን የሚቃወሙ ሰዎች ያለ ምክንያት የሚቃወሙ ስለዚህ፣ ለእኔ ምቀኞች ናቸው። ምቀኞች ናቸው፣ ያለ ምክንያት ነው። ወንጌሉ እንደሚለው ነው እያስተማርኩ ያለሁት ብለህ ነው የምታምነው። ግጥም አድርግ። የክራይስት ላይክነስ ነው ማስተምረው፣ እኔ እግዚአብሔርን ስለመምሰል ነው ማስተምረው። የትምህርቶቼ መነሻ ፊኒሽ ወርክ ኦፍ ክራይስት ከተፈጸመው ነገር ላይ ነውም አስተምረውም፣ ሰዎች ራሳቸውን እንዲያዩ ማድርገው። ስለዚህ ያ ነገር ደግሞ ከሪያሊቲው ጋር ይጋጭባቸዋል። ከዛ የተነሳ ሰዎች መስማት አይፈልጉም። ልንገርሽ፣ በክርስቶስ ማን እንደሆንሽ ነው መናገርሽ። ይሄ ነገር ደግሞ ለብዙዎቹ አይመችም። ስለዚህ አታክብ ወደ ማድረግ ነው የሚሄዱት። እንደምንም ተወሰነ መቋቋም ያስፈልጋል። እንደነሱ የስላሴ አማኝ ነኝ፣ እንደነሱ የኢየሱስ ክርስቶስ ሞትና ትንሳኤ የማምን ነኝ። ይሄንን እውነት ጨፍልቆትቶ ሰይጣን ናቸው እንዲናቸው ብሎ የውሸት ነገር ለሚያወሩት ብዙም አልጨናነቅም። በተረፈ ግን እኔ ትክክለኛ የወንጌላውያን አማኝ አማኝ ነኝ። ታሪክ የለም የሀገራችን ታሪክ እንኳን ምስክር ነው። አጼ ዮሐንስ እና እነ ምኒልክ ታሪክ የቦሩ ጉባኤ ግልጽ ታሪክ ነው። የክፈር ዘመቻ ተውጆ ሙስሊሙ ካልከፈረ ሲቆረጥ፣ ሲገደል እጁ ሲቆረጥ የነበሩ መሻይኮች እናውቃለን አይደለም

ፍትህ ተከብሮላቸው ደህንነታቸው ተረጋግጦላቸው የኖሩት ከሮብ ከጭንቀት የወጡት እስልምና ለሰው ልጅ ፍትህ፣ ለሰው ልጅ ሰላም፣ ለሰው ልጅ ደህንነት መጣ እንጂ የሰው ልጆችን ደም ሰፍክ ለማድረግ የመጣ ዲን አይደለም። አኽላቅ አልሐርቢ የጦርነት ስነ ምግባር ያለው ብቸኛ ጦር በእስልምና ታሪክ ላይ የተስተናገደው ጦር ነው። ይህን ለማንሳትና ታሪካችን ይሄ ነው የተደረገው የሐቅና የባጥል ስራ ፍጥጫ እውነታ ይሄ ነው ለማለት እንጂ ደም የተሞላበት የደም ፍሰት የተሞላበት ጦርነት ተስተናግዶ አይደለም እስልምና ይህ አይደለም ታሪኩ ለማለት ነው ወላሂ አለም

አታምኑም ደግሞ እስካል ተዋደዳችሁ ድረስ የምትዋደዱበትን ነገር ደግሞ ላመላክታችሁ ብለው ሲሉ አፍሱ ሰላም በይነኩም በማካከላችሁ ሰላምታ ና ብዙ ነው ያሉት ረሱሉ ልአሚን ሳላ ሰለም። ሐቂቃ ዛሬ ወንድም ወንድሙን የሚያኮርፍበት አሰላሙ አሌይኩም ስል ረድ የማይሰጥበት አጋጣሚዎች እያየ ና ያለ ነው። ይሄ ግን የሙስሊም ሲፍ አይደለም። ልዩነት ሊኖር ይችላል። ኢማም ሻፊ ረመቱላህ አለይ አንድ በመስአላ ላይ ተጣሉት። ሼህ መንገድ ላይ ሲያቸው በመንገድ ርቀት ትቷቸው ሲሄድ ሲያዩት ሩጠው ሂደው ጠሩት። እኔ እናንተ ብንጣላ በመሀከላችን ወንድማማችን ሊጠፋ ሰላምታ ሊያቋርጥ ይገባል ብለህ ታስባለህ? አላህን ፍራ እያሉ ነበር ሰላምታ የሰጡት። በዚህ አይነት ሁኔታ ነበር እስላም ሰዎችን ሊያበረታታ ሰዎችን ሊያጠናክር የሚችለው መቼም ምስልምና ስሙ አለ። ላ ኢላሀ ኢለላህ ብለን መስክረናል። ሰዎች እንደ ደረጃችን ኢማናችን ይበላለጣል፣ እንደ ተቁባችን አላህ ፍራቻችን ይለያያል፣ እንደ ማዕሲያችን ደግሞ የራሳችን ወንጀለኝነት ሊኖር ይችላል። ነገር ግን ሰው ከሕጅሩ ረሱሉ ላ ስላት ሰለም

ከምር ቢጠጣው ነው። አይደለም እኮ ዛሬ ያንማ የለንበትም። እዛ ማዳንማ አልደረስንም። ሌሎቹ ያድኑት፣ ያክፍሮት ኃይላቶች እየደረሱለት ነው። እኛ እርስ በርሳችን እንበላለን። ከምር እየጠጣ ወንድም